አያሸንፍሽም፣ አያሸንፍሽም። የቃል ኪዳን ልጅ ነሽ። የተሸናፊ አምላክ ልጅ ሳትሆኝ የአሸናፊ አምላክ ልጅ ነሽ። የአሸናፊ አምላክ ልጅ ነህ፣ የአሸናፊ አምላክ ልጅ ነህ። አንፈራም። ዓለም እየሄደችበት ያለችውን ነገር አንፈራም፣ አንፈራም። ወጣቶቻችን ይህን ሁሉ ያልፋሉ። ወጣቶቻችን ይህን ሁሉ ያሸንፋሉ። የቃል ኪዳን ልጆች ናቸው። የመጨረሻ ዘመን የመጨረሻ ትውልድ እንደመሆን መጠን የመጨረሻውን የእግዚአብሔርን ጉልበት የመጨረሻውን የእግዚአብሔር ኃይል የመጨረሻውን የእግዚአብሔር ቃል ኪዳን በአንተ ላይ እግዚአብሔር፣ በአንቺ ላይ እግዚአብሔር ይፈጽማል፣ ያከናውናል። ዛሬ በቤቴል ትንቢት እንደተናገረው ተናገረው፣ የእግዚአብሔር ሰው እኔ ዛሬ በጣዖታት ላይ በልዩ ልዩ አጋንንት አሰራር ላይ ትንቢት እናገራለሁ። ክቡሉ ይሸነፋል። በአንተ ይሸነፋል። በአንተ ይሸነፋል። በአንተ ይፈርሳል። ባንቺ ይፈርሳል። በአንተ ይፈርሳል። በአንተ ይፈርሳል በአንተ ባንተ ባንቺ ባንተ በአንቺ ባንተ ይፈርሳል ይፈርሳል። ይመጣብሃል። ይሄ ትውልድ ይመጣል። እቺ ትመጣለች። ይህ ወንድም ይመጣል። ይመጣል ተቀብቶ በኤልያስ ዘመን በኤልያስ ዘመን በኤልያስ ዘመን እሱ በነበረበት ዘመን እሱ በእግዚአብሔር ፈቃድ እንዲኖርበት እግዚአብሔር በወሰነለት ዘመን ታውቃላችሁ፣ በጣም ትልቅ ፈተና የነበረችው ኤልዛቤል ነበር። በጣም አሰቃየችው። ልትገድለው ብዙ ጊዜ ብዙ ሞከረች። ስለ እሷ ሽሽት ያልገባበት ጎሬ የለም ያልገባበት ዋሻ የለም። አንድ ጊዜ አስራ አምስት ኪሎ ሜትር ነው ያሯሯጠችው። ነፍስህን እንደዚህ እንዳስገደልካቸው እንደ በዓል ነቢያት ባላደርግ አማልክት ይህን ያደርጉብኝ ይህን ይጨምሩብኝ እያለች በጣም አስፈራራ እንዲሁ እንደተጨነቀ እግዚአብሔር ግን አንድ ነገር ተናገረ አንድ ትውልድ አንድ ሰው እየመጣ ነው

ኤልዛቤል ናት። ነገር ግን ተሴም ኤልዛቤል ምንም ልዩነት የለም። ያችው አፍንጫዋም ጆሮዋም እሱ። ነገር ግን አሁን በዚህኛው ዘመን ድሮ ኤልሳ ኤልስ ማነው እሱም ኤልያስን ስታባርር እርሷን በዚህና በዚህ ስትነክስ የነበረች እንትኗን ይሄ ምንድነው፣ ሁኔታዋን ቀየረችና ኩል ተቀብታ እራሹኑ እሱን ምን ለመማረክ ለማማረክ የምታሳድደዋ ሴትየዋ ለማማረክ ስታይሏን ቀየረችና ጌታውን የገደለ ዘምሪ እያለች ቅንቅን እያለች እዚ እየተቀባባች እዚ እየተቀባባች መጣችበት። እሱ ግን የትናንትናዋ ኤልዛቤል ነሽ እንጂ ሌላ አይደለሽም ብትቀባቢ። አንችኑ የተቀባባሽውን ለመፈትፈጥ ተልክ ያለሁ። ምናልባት በነቢሾፕ ተክሌ ዘመን የነበረው ሰይጣን እስር ቤት ይከት፣ ይገርፍ፣ ያጎሳቁል፣ ያስርብ፣ ያስጠማ ከነበረ ያው ሰይጣን አንተን ሊያባ